በወንጀል ጉዳይ በፖሊስ ተይዞ ፍርድ ቤት የቀረበ ሰው ማወቅ ያለበት፣ አንድ ሰው በፖሊስ በቁጥጥር ስር ሲውል ምን ማድረግ አለበት፣ እንዲሁ ደግሞ በጊዜ ቀጠሮ በዋስትና ከተለቀቀ በኋላስ ምን ምን ሂደቶች አሉ የሚለውን በተመለከተ ነው በዛሬው ቪዲዮ የማነሳላችሁ። ስለ ጊዜ ቀጠሮ ማወቅ ያለባችሁን ዋና ዋና ነጥቦች ነው የማነሳላችሁ። ስለዚህ የዛሬውን ቪዲዮ እስከ መጨረሻው ከተከታተላችሁ ለምን ጊዜውም የሚጠቅማችሁ ለእናንተም ይሁን ለቅርብ ሰዎቻችሁ የሚጠቅም የሕግ መረጃ ነው የምሰጣችሁ ማለት ነው። በቅድሚያ ግን ሰላም እንደምን ከረማችሁ። እንኳን ደና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። መልካም ቆይታ። ስለዚህ ምንድ ነው ወደ መጀመሪያው ነጥብ ስንሄድ እንግዲህ አንድ ሰው በፖሊስ በቁጥጥር ስር ከዋለ በኋላ ያው በወንጀል ተጠርጥሮ ማለት ነው ያለው መብት ምንድን ነው የሚለውን ስንመለከት በዋናነት ዛሬ ማንሳት የፈለግኩት የዋስትና መብትን በተመለከተ ነው። አንድ ሰው በፖሊስ በቁጥጥር ስር ሲውል የመጀመሪያው ነገር መታሰብ ያለበት የዋስትና መብት ነው ማለት ነው። ስለዚህ ምንድን ነው ፖሊስ በቁጥጥር ስር አንድን ሰው ካዋለው በኋላ እንግዲህ መጀመሪያ የተያዘው ሰው መሰረታዊ የሚባሉ መብቶች አሉት ለምሳሌ ቃል ያለመስጠት መብት ወይም ደግሞ ያለመናገር መብት የሚለው አንደኛው ነው እና ቃል ለመስጠት ፈቃደኛ ከሆነ ተጠርጣሪው ማለት ነው ቃል ከሰጠ በኋላ ከፖሊስ የሚጠበቀው ሁለት ነገሮችን ማድረግ ነው ማለት ነው አንደኛ ያው ቅድም እንዳነሳለች ከዋስትና ጋር በተገናኘ ማለት ነው አንደኛ በፖሊስ ሊደረግ የሚገባው ምንድን ነው በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ ሀያ ስምንት መሰረት ተጠርጣሪው የተጠረጠረበት ወንጀል በጽኑ ስርዓት የማያስቀጣ ከሆነና ወንጀሉን ስለ መፈጸሙ ደግሞ የሚያጠራጥር ከሆነ በዋስትና ወረቀት መልቀቅ አለበት። የዋስትና ወረቀት አስፈርሞ መልቀቅ አለበት ማለት ነው። ስለዚህ አንድ ሰው በቁጥጥር ስር ዋለ ማለት የግድ ፍርድ ቤት መቅረብ አለበት ማለት አይደለም። ምክንያቱም መታየት ያለበት የተጠረጠረበት የወንጀል አይነት ነው ማለት ነው። እንዳነሳውላችሁ በጽኑ እስራት ማያስቀጣ ከሆነ ወይም ደግሞ እንደው ከጅምሩ በጣም አጠራጣሪ ነገር መኖሩን ፖሊስ ከተረዳው በመታወቂያ ዋስ፣ ያው በተለምዶ በመታወቂያ ዋስ የሚባለው ማለት ነው። እዛው እንግዲህ ዋስትና አስፈርሞ የመልቀቅ ግዴታ ይኖርበታል ማለት ነው። ሁለተኛው ነጥብ ደግሞ ምንድን ነው? ይህንን ፖሊስ ካለፈው ወይም ይህንን ካላደረገ ፖሊስ በአርባ ስምንት ሰዓት ውስጥ ፍርድ ቤት ማቅረብ አለበት ተጠርጣሪውን ማለት ነው። ፍርድ ቤት አቅርቦ በዋስትና የማይለቀቅበትን ምክንያት ገልጾ ለፍርድ ቤት እንዲሁም ለምርመራ ጊዜ እንዲሰጠው ይጠይቃል ማለት ነው። በተለምዶ ያው የጊዜ ቀጠሮ የሚባለው ማለት ነው። ስለዚህ ምናልባት በ አርባ ስምንት ሰዓት ውስጥ አንድ ተጠርጣሪ ፍርድ ቤት ያልቀረበ ከሆነ ምናልባት አርባ ስምንት ሰዓቱ አልፎ ለምሳሌ በአራት በአምስት ቀኑ ፍርድ ቤት የሚቀርብ ከሆነ ይህንን ለፍርድ ቤቱ አቤቱታ አቅርቦ ክርክር ማቅረብ አስፈላጊ ይሆናል ማለት ነው ሌላው በጊዜ ቀጠሮ ጊዜ ለመጀመሪያ ጊዜ ፍርድ ቤት አንድ ሰው ሲቀረብ ከግምት መግባት ያለበት ዋነኛ ጉዳይ አለ ይህም ጉዳይ ምንድን ነው? ተጠርጣሪው ለፍርድ ቤት መግለጽ ያለበት ማለት ነው። በእስር ላይ ሳይሆን ተጠርጣሪው በዋስትና ተፈቶ ፖሊስ ምርመራውን መጨረስ ይችላል አይችልም የሚለውን በተመለከተ ነው ለፍርድ ቤቱ ማንሳት ያለበት ማለት ነው። ይህም ማለት የተጠርጣሪውን በእስር ላይ መቆየት የግድ ይላል ወይስ አይልም የሚለውን ነው። ተጠርጣሪው አንስቶ ክርክር ማቅረብ ያለበት ማለት ነው። ምርመራውን በምን መልኩ ሊያደናቅፍ ይችላል የሚለው ነው ማለት ነው መነሳት ያለበት ይህ ማለት የተጠርጣሪ በዋስትና መለቀቅ መብት ነው። ነገር ግን ለምሳሌ የተወሰኑ ጠንካራና አሳማኝ ምክንያቶች ካሉ ብቻ ነው የተጠየቀው በፖሊስ የተጠየቀው የአስራ አራት ቀናት ጊዜ ወይም ደግሞ ከዚያ በታች ሊሆን ይችላል፣ አስር ቀን፣ አምስት ቀን ፍርድ ቤቱ ሊሰጥ የሚችለው ማለት ነው እንግዲህ በሕጉ ላይ ለምን ያህል ጊዜ ነው ፖሊስ የ14 ቀን ጊዜ ቀጠሮ መጠየቅ የሚችለው? ይህ ማለት ለምን ያህል ድግግሞሽ በመጀመሪያ ቀጠሮ ለምሳሌ 14 ቀን ከተሰጠ በሁለተኛ ቀጠሮ እያለ በሶስተኛ ለምን ያህል ጊዜ ነው 14 ቀን መስጠት የሚችለው የሚለውን በተመለከተ በግልጽ የተመለከተ ነገር የለም። ይህ እንግዲህ የሚሰራው ለ አብዛኛዎቹ ወንጀሎች ነው። ለተወሰኑ የወንጀል አይነቶች በእርግጥ በግልጽ የተቀመጠበት ሁኔታ አለ። እሱም በዝርዝር ወደፊት ቪዲዮ ሰራላችኋለሁ። ነገር ግን ለአሁኑ ለአብዛኛዎቹ ወንጀሎች በግልጽ የተቀመጠ ነገር የለም። ስለዚህ ቅድም እንዳልኳችሁ በመርማሪ በኩል የሚቀርበው ምክንያት ተጠርጣሪን በስር ላይ አቆይቶ ምርመራ ማድረግ የግድ የሚል መሆኑን ባሳማኝ ሁኔታ ለፍርድ ቤቱ ሲያቀርብ ነው ማለት ነው፣ የጊዜ ቀጠሮ የሚሰጠው። ስለዚህ በአጠቃላይ ምንድን ነው ምክንያታዊነቱ እየታየ ነው ማለት ነው፣ ሊፈቀድ የሚችለው። ስለዚህ በአግባቡ ክርክር ማቅረብ ያስፈልጋል። አንድ ተጠርጣሪ ምናልባት እንደ ወንጀሉ ውስብስብነት ወይም ደግሞ ከባድነት በጠበቃ በህግ ባለሙያ ተወክሎ ክርክር ቢያድረግ ይመከራል፣ በእኔ በኩል እመክራለሁ። ከዛ ውጪ ሌላው እንግዲህ ምንድን ነው ከጊዜ ቀጠሮ ጋር በተያያዘ አብዛኛው ሰው ግልጽ የሆነ መረዳት የሌለው ብዬ የማስበው ምንድን ነው፣ በጊዜ ቀጠሮ ፍርድ ቤት ለምሳሌ ጊዜ ቀጠሮ ከተሰጠ በኋላ የሆነው ቀጠሮ ላይ ፍርድ ቤቱ የዋስትና መብትን ሊፈቀድ ይችላል። እንግዲህ ፍርድ ቤት በዋስትና መውጣት ወይም ደግሞ ፍርድ ቤት በጊዜ ቀጠሮ ወቅት የዋስትና መብት ጠበቀ ማለት መዝገብ ውስጥ ከመጨረሻው ተዘጋ ወይም ደግሞ ጉዳዩ ልባት አገኘ ማለት አይደለም ማለት ነው። ይህ ትክክለኛ አረዳድ አይደለም። አንዳንድ ሰዎች ምን የሚል አረዳድ አላቸው? በጊዜ ቀጠሮ በዋስትና ከወጡ በኋላ መዝገብ ውስጥ ከመጨረሻው የተዘጋ የሚመስላቸው ሰዎች አሉ። ምንድን ነው ይህም በተመለከተ ግልጽ ላርግላችሁና፣ በፍርድ ቤት የጊዜ ቀጠሮ በዋስትና ወጣችሁ ማለት ፖሊስ ምርመራውን እስከሚያከናውን ድረስ በዋስትና ቆዩ ማለት ነው። ባጭሩ ስለዚህ ምንድን ነው በወንጀል ለምሳሌ ምርመራው አልቆ በወንጀል የሚያስጠይቃችሁ ድርጊት በማስረጃ ከተረጋገጠባችሁ መዝገቡ ወደ አቃቤ ሕግ ይላክና አቃቤ ሕግ ክስ ይመሰርትባችኋል ማለት ነው። መደበኛ ክስ ከዚያም ምንድን ነው የሚሆነው የቀረበውን የወንጀል ክስ እንደገና ማለት ነው ቀርባችሁ እንድትከራከሩ መጥሪያ ይደርሳችኋል ማለት ነው። በዚህም ቀርባችሁ በፍርድ ቤት በድጋሚ ማለት ነው መደበኛ ክሱን በዋስትና ወጥታችሁ መከራከር እንደምትፈልጉ ራሱን የቻለ ክርክር ተደርጎ ነው በዋስ እንድትወጡ ወይም ደግሞ እንደ ሁኔታው ዋስትና የምትከለከሉም ከሆነ በማረሚያ ቤት ጉዳያችሁ እንድትከታተሉ ሊወሰንባችሁ የሚችለው ማለት ነው። ታዲያ ምንድን ነው አቃቤ ክስ ያልመሰረተ ከሆነ ይህም እንግዲህ በተለያየ ምክንያት ሊሆን ይችላል። ለምሳሌ ማስረጃ ከሌለው ክስ ሊመሰረትባችሁ አይችልም። ወይም ሌሎች ምክንያቶች አሉ። በዚህም ላይ ወደፊት ቪዲዮ ምሰራበት ነው የሚሆነው። ስለዚህ ክስ ያልመሰረተባችሁ ከሆነ በተለያዩ ምክንያቶች ማለት ነው፣ ምንድን ነው የሚሆነው? ክስ ያልመሰረተ ከሆነ መዝገቡ እልባት ሲያገኝ ወይም ደግሞ በአቃቤ ከተዘጋላችሁ በኋላ መዝገቡ አቃቤ አል ከስ ብሎ መዝገቡን የዘጋው ከሆነ በጊዜ ቀጠሮ እያስያዛችሁትን የዋስትና ገንዘብ ወይም ደግሞ ዋስትና መውሰድ አወጥታችሁ መውሰድ ትችላላችሁ ማለት ነው። እንግዲህ ምንድን ነው በጊዜ ቀጠሮ በዋስትና ስለወጣችሁ መዝገቡ ተዘጋ ማለት እንዳልሆነ በግልጽ የተረዳችሁ ይመስለኛል ማለት ነው። እዚህ ጋር ታዲያ አንድ ልብ ማለት ያለባችሁ ነገር ምንድን ነው? አንዳንድ ወንጀሎች የዋስትና መብትን ከጅምሮ የሚያስነፍጉ አሉ። ለምሳሌ አንድ ሰው ተጠርጥሮ በፍርድ ቤት ሲቀርብ በሁሉም ወንጀሎች ላይ አይሰራም፣ ከላይ የገለጽኩት ነገር። ምክንያቱም ለምሳሌ የተጠረጠረበት ወንጀል ከአስራ አምስት ዓመት በላይ የሚያስቀጣ ከሆነና የተጎዳ ሰው ካለ እና ያም የተጎዳ ሰው ደግሞ ሕይወቱ ያለፈ ወይም ደግሞ ሕይወቱ የሚያልፍ የሚመስል ወይም የሚሞት የሚመስል ያው ከባድ ጉዳት ላይ ካለ ማለት ነው። ስለዚህ የሚሞት የሚመስል ከሆነ በጊዜ ቀጠሮ በዋስትና ልትወጡ አትችሉም። ወይም አንድ ሰው ሊወጣ አይችልም ማለት ነው። ስለዚህ እንግዲህ በዛሬው ቪዲዮ ጊዜ ቀጠሮን በሚመለከት ዋና ዋና የሚባሉ ነጥቦችን እንዳነሳሁላችሁ እርግጠኛ ነኝ። ስለዚህ የተለያየ ማንሳት የምትፈልጉት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። የህግ መረጃውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ቪዲዮ እንዳያመልጣችሁ ደግሞ በሳምንት ወደ አራት ጊዜ ቪዲዮ ይለቀቃል። ከዚህ በኋላ ባለፈው እንደገለጽኩት። ስለዚህ ሰብስክራይብ አድርጋችሁ ምንም ቪዲዮ እንዳያመልጣችሁ አድርጉ። ለዛሬው አመሰግናለሁ። ቻው።